እኔ አምላክ ነኝ ያለበት አለ ወይ ምናምን ምናምን ሲሉ ይሄ የምስኪንነት ጥያቄ ነው። ምክንያቱም ስጋ የለበሰውን አምላክ አምላክ ነው ብሎ እንዳይቀበሉ ሕሊናቸው ስለተቆለፈ አልዝም ብሎ የሌለ ጥያቄ እንዲጠይቁ ያደርጋቸዋል። በአይሁድ ዘንድ ተቆልፎ የነበረው መቆለፍ አሁንም በሌሎች ዘንድ ተቆልፎ ይታያል። ለምሳሌ ወንጌል አምላክን የማስታወቂያ ትምህርት ነው። ዮሐንስ ወንጌል ምዕራፍ አስር እኮ ምን ይላል? እኔ መልካም እረኛ ነኝ አለ ምን ማለት ነው ይሄ ማለት እኔ ነኝ እያለ እኮ ነው ያለው የምጠብቃችሁ እኔ ነኝ መልካም እረኛ ነኝ አለ በቃ ነፍሴን ላኖራት ስልጣን አለኝ ላስነሳትም ስልጣን አለኝ ማለት እኮ አምላክነት ነው ሌላ ምን ፈለጉ በዮሐንስ ወንጌል ምዕራፍ ስምንት ከአብርሃም በፊት እኔ ነበር ታዲያ ከአብርሃም በፊት የነበረ አሁን ላይ ግን በሰላሳ 30 አመት የምናየው አካል ምን ቢሆን ነው ለዚህ ጥያቄው ምላሽ የላቸው በራእይ ዮሐንስ ምዕራፍ ሁለት ላይ ሙቸም ነበር፣ ተነስቻለሁ። የመጨረሻውን የመጀመሪያው እኔ ነኝ፣ የመጀመሪያውን የመጨረሻው አልፋና ኦሜ ጋር እኔ ነኝ። ሙቸም ነበር፣ ተነስቻለሁ። የመጀመሪያም እሱ የመጨረሻም እሱ እኔ ነኝ ካለ ሙቸም ነበር ካለ ተነስቻለሁ ካለ፣ ታዲያ ሌላ በመጀመሪያ የነበረ በመጨረሻም የሚኖር የሞተ የተነሳ ምን አይነት ፍጡር አለታል? የለም። ስለዚህ አምላክነቱን ይናገራል። ግልጽ በሆነ ቋንቋ ሰው መቀበል እስካልወደደ ድረስ ግን ሰብአዊ ባህሪ ሰብአዊ ባህሪ ስለሚናገሩ ክፍሎች ብቻ ነው የሚያጠነጥኑት። ምክንያቱም መጽሐፍ ቅዱስ ሰውም እንደሆነ ስለሚናገር ሰው የሆነበትን ክፍል ደስ ብለው ይቀበሉታል፣ ለሚፈልጉት ሀሳብ መጣቀሻ ስለሚመስላቸው። ለማይፈልጉት ግን ያለውን ጥቅስ ግን ይረግጡታል። ይሄ ነው ማበድ ማለት። እውነትን የሚፈልግ ሕሊና ቀጥታ ለእውነቱ ትልቅ ቦታ አለው። እግዚአብሔር ራሱን ለማስተዋወቅ መጥቶ እኔ ነኝ እያለ ለምሳሌ የህይወት እንጀራ እኔ ነኝ አለ እንዲህ ያለ እስኪ ከነቢያት ጀምሮ የህይወት እንጀራ የሆነ አንድ ነቢይ ይጥቀሱ የለም የህይወት ውሃ እኔ ነኝ አለ የተጠማ ወደ እኔ ይምጣል ምን የተጠማ አምላክን የተጠማ ምን የተጠማ ህይወትን የተጠማ ምን የተጠማ የዘላለም ድህነትን የተጠማ ወደ እኔ ይምጣል እኔ ህይወት ውሃ ነኝ አለ ከዚህ በላይ አምላክነት ምን ይግለጽ ምንስ ይበላቸው እንዴ ህይወት እንጀራ እኔ ነኝ፣ የተራበ ወደ እኔ ይምጣ። ታዲያ ይሄ ብቻ መሰላችሁ? በዮሐንስ ወንጌል ምዕራፍ 11 ላይ የሚገርም ይናገራል። ትንሣኤና ህይወት እኔ ነኝ፣ ትንሣኤና ህይወት እኔ ነኝ አለ። ምን ማለት ነው? ሰው ሁሉ እንደሚሞት ግልጽ ነው። ስለዚህ ሁሉ ይሞት፣ የማስነሳ ግን እኔ ነኝ፣ ህይወትንም የምሰጥ እኔ ነኝ፣ ህይወታቸው እኔ ነኝ አለ። ታዲያ ፍጡር ሆኖ ለማን ህይወት ይሆናል? ትንሣኤ የሆነ ፍጡር የታለ? ይሄን ደፍሮ የተናገረ ነቢይ የት አለ? ይሄን ደፍሮ የተናገረ ሐዋርያ የት አለ? የለም። ስለዚህ ታዲያ ፍጡር ብሎ የሚጠሩ ሰዎች፣ አምላክነቱን የካዱ ሰዎች ለዚህ ምን አይነት ምላሽ ያላቸው? ታዲያ አምላክ ነው ብሎ የሚጠሩት የነሱስ ምኑን ይናገራል? ይሄ በዚህ መልክ፣ ምክንያቱም ፍጡር በማይጠረበት ስለተጠራ አይደለ? አምላክ ብሎ ያመኑት ስለሚያምኑት ጉዳይ እኮ እኛስ ምን አለ ታዲያ ምን አለ ግልጽ በሆነ ቋንቋ፣ እኔ ወይን ግንድ ነኝ፣ ቅርንጫፎች እናንተ ናቸው። ስለዚህ ከቅርንጫፎች መሀል ማድረግ አይቻልም። ግንዱ የቅርንጫፎች ሁሉ መጠለያ ወይም ተሸካሚ እሱ፣ ለቅርንጫፎች ሕይወት የሚሰጠው ግንዱ ነው። ስለዚህ እኔ ሆነ ግንድ ነኝ፣ ቅርንጫፉን የነኝ አላለ ታዲያ? ሁሉም ነቢያት ቅርንጫፎቹ ናቸው። ሁሉም ሐዋርያት ቅርንጫፎቹ ናቸው። ሁሉም ምእመናን፣ አማኞቹ ቅርንጫፎቹ ናቸው። ታዲያ ስሱሳ ግንድ ራሱን በዚህ መልክ እንድንረዳው ነው የገለጸው ዝቅ እያለ ሲሄድ ያለ ግንዱ ቅርንጫፉ ምንም ሊያፈራ አይችልም ብሎ ቁጭ አለ። ዝቅ ብሎ ደግሞ ያለኔ ምንም ልታደርጉ አትችልም አለ። ታዲያ ይሄ ከአምላክነት በላይ ምን ይለው ሌላ ንግግር? ምን ይፈልጋሉ ሰዎቹ? እስኪ እውነት መዳን ለሚፈልግ ይሄ በቂ አልነበረ? ዝቅ ብሎ ምን አለ? ያለኔ ምንም ልታደርጉ አትችልም። ታዲያ ፍጡር ከሆነ ያለኔ ምንም ልታደርጉ ብዬ መናገር ይችላል? ሆነ አልችልም። ኢሳይያስ ይሄን አለ ነው? አብርሃም ይሄን አለ? ይስሐቅ ነው ይሄን ያለው ነው? ዮሴፍ ማን ነው? ዳዊት ነው ያለኔ ምን ብታደርጉ አትችሉም ያለ ፍጡር እስኪ ሊያሳዩ ይችላሉ? ለ